መሰንበቻን ኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። የሶፉ መር ወቅ እያሳለፍ ነው። ሳምንት በተለይ የቀድሞ እንዲሁም ደግሞ አሁን በስራ ላይ የሚገኙ ከፍተኛ ኃላፊዎች ያደረጉት የጋራ ውይይት ነበረ። በዋናነት ትኩረቱን በባሌ ዞን የነበረውን የተፈጥሮ ጸጋ እንዲሁም ደግሞ የሶፍ መርዋሻን አስመልክቶ የተሰሩ ስራዎችንና ና በጥቅል እንደ ሀገር ያሉንን ጸጋዎች መነሻ አድርገው ጠቅላይ ሚኒስትር ዶክተር አብይ አህመድ ከከፍተኛ የስራ ሀላፊዎች ጋር ያደረጉት ውይይት ላይ የቀድሞው አመራሮችም ተሳትፎ ነበረ። ሀገራቸውን በተለያየ ሀላፊነት ላይ አገልግለዋል ማለት ነው እና ብዙ ያልተለመደ በሚል ሲነገር ነበረ በተለይ ደግሞ የቀደሙት ካሁን ከሚገኙ ኃላፊዎች ጋር ያደረጉት ምክክር ማለት ነው። ይህንኑ መነሻ አድርገን በውይይቱ ተሳትፎ ካደረጉ የቀድሞ የስራ ኃላፊዎች መካከል የቀድሞ የኦሮሚያ ክልል ርዕሰ መስተዳደር እንዲሁም ሀገራቸውን በተለያየ ኃላፊነት ላይ ያገለገሉት አቶ አባዱላ ገመዳን አግኝተናቸዋል። ጥቂት ስለ ሶፍ ዑመር ስለ ባሌም ትውስታቸው እንዲነግሩን እናደርጋለን። ጤና ይስጥልኝ እንደምን አሉ አቶ አባዱላ? አለን፣ ይመስገን። ስራ ህይወት፣ የዲቦራ ፋውንዴሽን ስራዎች እንዴት ይዘውታል? ሁሉ ነገር ጥሩ ነው። ፋውንዴሽኑም ጥሩ ነው። ብዙ ስራ እየተሰራ ነው። ብዙ ልጆች እያገዝን ነው። ሁሉም ሁሉም ጥሩ ነው። ህይወቱም ጥሩ ነው። መልካም ባሌን፣ እንደው ከምን ያህል ጊዜ በኋላ መልሰው ተመለከቱት? መጀመሪያ የተሰማሁት ስሜትስ እንዴት ያለ ነበረ? እንግዲህ ባሌ በጣም የኦሮሚያን ዞኖች ወዳቸዋለሁ። ባሌን ደግሞ የተለየ ፍቅር አለኝ። ምክንያቱም መጀመሪያ የመንግስት ለውጥ እንደተደረገ ብዙ ጊዜ የቆየሁበት ብዙ እንቅስቃሴ ያደረግኩበት ባሌ ነው። ላለፉት ሰላሳ ሰላሳ ሁለት ዓመት አውቀዋለሁ። ኦሮሚያ አስተዳዳሪ በነበርኩበት ጊዜ ደግሞ የበለጠ በዝርዝር አውቀዋለሁ። የአሁኑ ጉዞ ሶፉመር ለሁለተኛ ጊዜ ነው የሄድኩት። ገና ስራው ሲጀመር ሄጃቸ ነበር። አሁን ደግሞ የተለየ ሁኔታ ተፈጥሮ ነው ያየሁት። ምንድን ነው ባሌ አሁን ያለበት ሁኔታ ሲታይ፣ ያለንን ሀብት፣ ያለንን አቅም እንዳልተጠቀምንበት እንዳላየ ነው የሚያሳይ ነው። ምክንያቱም ሶስት ቀን በቂ አይደለም ባሌን ለማወቅ ለማየት፣ ለሶፉ መረ ለራሱ እዛ እንቆይና እንይ ይባል ለራሱም ሳምንት ያስፈልገዋል ገና ተሰርቶ አላለቀም። የተሰራው ራሱ እጅግ ታሪካዊና ለእኛ ለኢትዮጵያኖች ብቻ ሳይሆን ዓለም የሚደነቅበት ነው። ከዛ ውጭ ደግሞ ከዲንሾ የእንስሳት የተፈጥሮ ደን ጀምሮ ከአነቴ ከዛም እስከ ደሎ መና የተሰሩት የወልመል እድብና መስኖ ሁሉም ነገር ሲታይ እጅግ ያረካል። ደስ ያለ የቀድሞና የአሁን ዘመን አመራሮች በጋራ ተገናኝታችሁ ስትነጋገሩ ስታወሩ፣ ስሜታችሁን ስታጋሩ ነበረ እና ይሄ በዛ መንገድ የተለያዩ ሀሳቦች ሲሰጡበት ነበረ። ረጅም ጊዜ በፖለቲካ ውስጥ እንደቆየ ጉምቱ ልምደ ጠገብ ሰው ስለ ኢትዮጵያ ፖለቲካ ይሄ ስብስብ ምን ይነግረናል? አቶ አባዱላ፣ እንግዲህ እኛ እኛ አካባቢ ልዩነትም ጥላቻም መጠላላትም መጠላለፍም ብዙ አልነበረንም። ቅርቦች ነበር። አይታችሁ ከሆነ በተለያየ ጊዜ ኦሮሚያን የመራን ሰዎች ነበር፣ አጋጣሚ ሶስት ነበር። የዚህ ዘመን አሁን እየመሩ ያሉ ወጣት መሪዎችም አሉ። ለእኛ ይህ ትልቅ ነገር ነው፣ ትልቅ ክብር ነው ብዬም ነው የማየው። ምክንያቱም አገርም መምራት ለስልጣን ብሎ መፋጀት ማለት አይደለም። ኃላፊነት ተቀብሎ ያችን ኃላፊነት ተጠቅሞ አቅም በፈቀደ መጠን አገርን ለመቀየር የሚደረግ ጥረት ነው። ስለዚህ ያደረግናቸው ነገሮች እነሱ ናቸው። እኛ ደግሞ በኦሮሞ ባህል ውስጥ ያደግን የገዳ ስርዓት ውጤቶችም ጭምር ስለሆን በአንድ ዘመን ማገልገል፣ አዲስ ለሚመጡት ማስረከብ፣ አዲስ የመጡት ደግሞ የቀድሞዎቹንም ማክበር፣ አብሮ መኖር የተለመደ ነገር በሌላው የተለመደ ባይሆንም እኛ አካባቢ የተለመደ ነው ብዬ ነው የማምነው። እና እኔ ሁል ጊዜ በጣም ደስ ይለኛል፣ በጣም ወዳለሁ። እርስ በራሳችንም እዛ ሶፍ መር ስለተገናኘን ብቻ ሳይሆን ከዛ ውጭም እንገናኛለን። አሁን ካሉት መሪዎች ጋርም ጊዜ በፈቀደ መጠን እንገናኛለን። ሌሎች ቦታዎችንም እናያለን። በጣም ደስ የሚል ነው። ይሄ መቀጠል ያለበት ነው። ለስልጣን ብለመገዳደል አለቅም፣ ልቀቅ፣ ያለፈው የመጣውን እያጠፋ የመጣው ያለፈውን እያጠፋ እንደዛ እያለ የሚቀጥልበት ታሪክ ለሁላችንም የሚጠቅም አይደለም እና ለእኔ ይሄ ትልቅ ነገር ነው ብዬ ነው ማምነው ያው እንግዲህ ብዙ ጊዜ እንደሚያውቁት በኢትዮጵያ ፖለቲካ ውስጥ አብዮት ልጇን በላሽ ከሚለው ጀምሮ ጥይት የተታኮሰውም ጥይት የተታኮሰውም ልዩነት አለን ሲል የነበረውም አንድ ላይ እንግዲህ በአንድ ሀገር ጉዳይ ላይ ቁጭት እየታየበት ነበረ ስትነጋገሩ የነበረው እና ይሄ እንደው ምን ትርጉም አለው? እንደው የኢትዮጵያን ፖለቲካ እየዘመነ ነው ማለትስ ያስችላል ወይ? አቶ አባዱላ? አዎ፣ ምንድን ነው አገር የምትባል ነገር አለችን። አገርን ትውልድ ነው እያሸጋገረ ለዛሬ ያበቃው። ለዚች ሀገር ብዙዎች ሕይወታቸውን ከፍለዋል። በዘመናት ውስጥ እየገነቧት መጥተዋል። ስህተቶች ቢኖሩም በዛ ስህተት ውስጥ ለዚህ ሀገር አስተዋጽኦ አድርገዋል። እቺ የተሸጋገረች የመጣችው እና በእጃችን ያለችውን ሀገር ለሚቀጥለው ትውልድ ለማሸጋገር አዲስ የዘመናዊ የፖለቲካ ህይወት ሊኖረን ይገባል። የዘመናዊ የፖለቲካ ህይወት ማለት ያንን የመጠፋፋትና አብዮት እየገደሉ መሄድ ሳይሆን ከነባሩ እየተማሩ አዳዲስ ነገር እየጨመሩ አዳዲስ ነገር እየፈጠሩ ወደፊት የመራመድ ነገር። ይሄ ባህል ማደግ ያለበት ጉዳይ ነው። ይሄ ካላደገ አስቸጋሪ ነው። ሁል ሁልጊዜ ለውጥ ያስፈልጋል። ሁልጊዜ እድገት ያስፈልጋል። የትላንትና መሪዎች፣ እኛ ትላንት የመራነው ሰዎች ዛሬ የሚመሩትን አዲስ ትውልድ እውቀትና የራእይ መጠን እኛ እንዲኖረን ይገባል ብዬ አላምንም። ምክንያቱም እኛ በዛ ዘመን የነበረንን እውቀትና አቅም ተጠቅመን ነው የሰራነው። የአሁኑ ዘመን ወጣት መሪዎች ደግሞ ያን ተጠቅመው ከዛ የሚማሩትን ተምረው ከዛ የሚያስተካክሉትን አስተካክለው በዚህ ዘመን የሚኖራቸውን ራዕይና እውቀት ተጠቅመው አዲስ ነገር የሚፈጥሩበት ነው። እኛም ባለን አቅም የምንደግፋቸው፣ እነሱም ወደፊት ሊራመዱ የሚቀጥለው ትውልድ ደግሞ ከአሁኖቹ በላይ የሚሰራበት ሁኔታ እንዲፈጠር የማድረግ ነገር ስለሆነ ይህንን የፖለቲካ ባህል ማዳበር ይኖርብናል ብዬ አምናለሁ። በዚህ መቀጠል አለበት ብዬ አምናለሁ። ይሄ ካልሆነ ሀገር አይቀጥልም። ይሄ ካልሆነ እድገት አይኖርም። ይሄ ካልሆነ ልማት አይኖርም። ይሄ ካልሆነ የበለጸገች ሀገር ለትውልድ ማስተላለፍ የሚባል ነገር የለም። ያለፈው የሰራውን አዲሱ እያፈረሰ እየገደለ ምናምን እያለ ሌላው ደግሞ እሱን ለማብረትና ለመግደል እየተዘጋጀ ሀገርን መገንባት ሀገርን ማነጽ የሚባል ነገር የለም። ስለዚህ ያንን አሮጌ እና ለዘመናት የገደለንን የፖለቲካ ባህል ወደ ጎን ትተን ረስተን አልፈን በአዲስ የፖለቲካ ባህል ወደፊት መራመድ አለብን እላለሁ። አሁን ያሉትን መሪዎች፣ ቀጥለው የሚቀበሉትን መሪዎች በዚህ እሳቤ መራመድ አለባቸው ብዬ አምናለሁ እና ከዚህ ውጭ ሌላ ነገር የለም እና ለእኔ ይሄ ትልቅ የፖለቲካ ባህል ነው ብዬ ነው ማምነው። መልካም። በተለይ ከቅርብ ጊዜያት ወዲህ የኢትዮጵያን የቀድሞ ቱሪስት መዳረሻ ስፍራዎችን ደግሞ የማስተካከል አዳዲሶችን ደግሞ የበለጠ ሳቢ አድርጎ የመስራት ስራ እየተከናወነ ይገኛል እና ይሄ ከቤተ መንግስት ጀምሮ ወጣ ባሉ የተለያዩ አካባቢዎችም ጭምር እየተከናወነ ነው የሚገኘው እና እርስዎ ለቤተ መንግስቱም ለከባቢውም ቅርብ እንደነበረ ሰው በዋናነት እየተሰሩ ያሉ ስራዎችን እንዴት አዩቸው? ምን ታዘቡ? ምን ተመለከቱ? እኔ ትልቅ ደስታ ይሰማኛል። ሌላ ሩቅ ትተን ጠቅላይ ሚኒስትሩ ከቢሮ ከራሳቸው ቢሮ ሲጀምሩ፣ ከዛ በኋላም የወዳጅነት ፓርክ እንጦጦ፣ እነዛ ያለ ሲቀጥል፣ እቺ ከተማችን አዲስ አበባ ትናንት የነበረችው ሳይሆን ሌላ ከተማ የሆነችበት ሁኔታ እናያለን። የሚመጡ አፍሪካውያን እንግዶቻችን፣ ሌላውም የዓለም ሰዎች በሚገርም መንገድ የሚደነቁበት እኛም የምንደነቅበት ስራ እየተሰራ ነው ያለው። ከዚህ ወጣ ብሎ ደግሞ በጣም ብዙ የቱሪስት መዳረሻ የተደበቁ ነገሮች እየወጡ ያሉበት ነው። ይሄ ደግሞ ወደ ገጠርም ሄዶ ገጠር ላይ ያለው ህዝብም ኑሮ የሚታደስበት ህይወቱ የሚለወጡበት ሁኔታ እየተሰራ ነው ያለው። ይሄ በጣም ትልቅ ነገር ነው። ይች ሀገር ሀብቷ ትልቅ ነው። ሀብት ተደብቆ በጦርነትና በግጭት ተሸፍኖ የኖርንበት ነው። ስለዚህ ያ በጦርነትና በግጭት ተሸፍኖ የኖረውን ምቅ ሀብታችን ነው አሁን በዚህ ዘመን እየወጣለው እና ይሄ ከሰፋ ከተጠናከረ ካደገ ጅምር ነው አሁን ያለው ይሄ ጅምር ወደ ተሻለና ወደ አደገ ነገር ከሄደ እቺ ሀገር የዓለም የቱሪስት መዳረሻ ልትሆን የማትችልበት ምንም ምክንያት የለም። እሺ በአመራርነት ኢትዮጵያን አገልግለዋል። አሁን ደግሞ በበጎ አድራጎት ስራ ላይ ነው የሚገኙት። አቶ አባዱላ ገመዳ እና ትናንት በኃላፊነት በነበሩ ጊዜ ያገለገሏትን ኢትዮጵያን ያውቃሉ። አሁንም ጉዞ የቀጠለውን ኢትዮጵያ እያስተዋሉ ይገኛሉ። ስለ ኢትዮጵያ ሲያስቡ ምን ይሰማውታል? ምንስ ተስፋ ያደርጋሉ? የሶፍ ዑመር የባሌ ብቻ ሳይሆን በአጠቃላይ በሀገሪቱ ያሉ የሚሰሩ ስራዎች አዳዲስ ተስፋን የሚጭሩ ናቸው። ግብርና ላይ እየተሰሩ ያሉት፣ ማዕድን ላይ እየተሰሩ ያሉት፣ የሕዳሴ ግድብ፣ ጎዴ ላይ እየተሰራ ጓዴን ውስጥ እየተሰራ ያለው የጋዝ እንደዚሁም በጣም ትልቅ ገንዘብ የወጣበት የነበረው የማዳበሪያ ፋብሪካ መገንባት፣ በቅርቡ አጋጣሚ ሄጄ ያየሁት አዲሱ ከብሾፍቱ በታች የሚሰራው አዲሱ አስደናቂ ኤርፖርት፣ በጣም ብዙ አዳዲስ ነገሮች ናቸው እየሄዱ ያሉት እና እነዚህ እቺ ሀገር ወደ ከፍታ ማማ እየወጣች የምትሄድ አገር ይህን ጉዟን የጀመረች መሆኗን የሚያሳይ ነው፣ ይሄ የሚያሳይ ነው። በእርግጥ ይሄ ግራና ቀኝ ያሉ ነገሮችን በውይይት በመነጋገር በትግስት ከመፍታት ይልቅ ወደ ሁልጊዜ ወደ ማባራ ግጭት የሚያበሩ ነገሮች የሚቆሙበት፣ ሁሉም ለንግግርና ለውይይት ክፍት የሚሆኑበትና ችግሮችን ልዩነቶችን አገር ለመገንባት በሚያገለግል መንገድ የሚፈታበት ሁኔታ የሰከነ አይነት ፖለቲካ እያዳበርን የበለጠ የበለጠ ከዚህ በላይ መፍጠንና መሄድ እንደምንችል ምንም ጥያቄ የለው። ስለዚህ እኔ ያለኝ ተስፋ ሰፊ ነው፣ ትልቅ ነው። ያደገች እና የበለጸገች ሀገር ይኖርና ሁሉም ኢትዮጵያውያን በተለይ ደግሞ እዚህ ምዛም ትጥቅ ያነገቡ ሀይሎችም ይሄን ሁኔታ አይተውና ተጠቅሞ እቺን ሀገር እየገነባን ልዩነታችን የምንፈታበት ሁኔታ እንዲኖር የተሻለ አማራጭ እያቀረብን በዛ የተሻለ አማራጭ የተሻለ ሀገር ለመገንባት የሚያስችለንን ሁኔታ እየፈጠርን እንድንሄድ የሚያስችለን እሳቤ እና እንቅስቃሴ እንዲኖረን ማድረግ ይገባናል ብዬ ነው የማምነው እኔ። ትልቅ ተስፋ አለኝ። ተስፋም ተግባር ይሆናል ብዬ አምናለሁ። እሺ፣ በጣም እናመሰግናለን አቶ አባዱላ ገመዳ ለሰጡን ጊዜ ለሰጡን ሰዓት። እኔም በጣም አመሰግናለሁ። መልካም መሰንበቻ። አድማቻችን ከዜማ ግብዣችን በኋላ ይመለሳል። አብራችኑ ነው።